ተግባራዊ እየተደረገ የሚገኘው ሀገር በቀል የኢኮኖሚ ሪፎርም በሀገር ደረጃ ያለውን ከፍተኛ የማዕድን ሀብት በመጠቀም ረገድ እምርታ እያመጣ ይገኛል። ባለፉት ሰባት ዓመታት ተግባራዊ የተደረገው ይህ የኢኮኖሚ ሪፎርም ተዘንግቶ የቆየውን የማዕድን ዘርፍ እንዲነቃቃም አድርጎታል። ታዲያ የማዕድን ዘርፉ ለሀገር ኢኮኖሚ ማደግ የሚያበረክተው አስተዋጽኦ የጎላ በመሆኑ ለዘርፉ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ማዕድንና ኤነርጂ ኤጀንሲ ዋና ዳይሬክተር አቶ መኮንን ማኔዶ ገልጸዋል። ከአምስቱ ከሀገር በቀል ኢኮኖሚ ሪፎርሞች ውስጥ አንዱ ማዕድን እንደሆነ ነው የተደረገው። ስለዚህ ይሄ ሀገራዊ ለውጡ ዳሶታል፣ የተለየ ትኩረት እንዲያገኝም ተደርጓል። እኛም እንደ ማዕከላዊ ኢትዮጵያ ክልል ከሚኒስቴር መስሪያ ቤትም ጋር ተናበን ሀገራዊ ጉዳዮችን የትኩረት አቅጣጫ አድርገን የተንቀሳቀሰን ያለንበት ሁኔታ ነው ያለው። በክልሉ በተደረገው ጥናት መሰረት ለኢንዱስትሪና ና ኮንስትራክሽን ግብዓት የሚሆኑ ማዕድናትን ጨምሮ ከፍተኛ የማዕድን ሀብት እንደሚገኝ የገለጹት አቶ መኮንን የክልሉን የማዕድን ሀብትን በዘላቂነት ለማሳደግ ከባለድርሻ አካላት ጋር እየተሰራ ስለመሆኑም ገልጸዋል። በዋነኛነት ጊዜ ወስደን ትኩረት ሰጥተን ስንሰራ የነበረ የፖቴንሻል እይታ ነው በውስጥ አቅም የተለያዩ የተጠኑ ጥናቶችን በማሰባሰብ እንዲሁም አሁን ከተለያዩ አጥኚ ተቋማት ጋር ውል ገብተን የጥናት ስራዎች ጎን ለጎን እየተሰሩ ያሉበት ሁኔታ ነው ያለው። አሁን በክልላችን ወደ 127 ካሬ ኪሎ ሜትር ኤሪያ ላይ ወይም ወደ 12700 ሄክታር ላይ ማለት ነው የኢንዱስትሪ የጌጣጌጥና የኮንስትራክሽን ማዕድናት ጥናት እየተጠና ያለበት ሁኔታ ነው ያለው። በክልሉ ጥቂት የማይባሉ ድርጅቶች በማዕድን ስራ ላይ ተሰማርተው እንደሚገኙ የገለጹት ዋና ዳይሬክተሩ ከዘርፉ ባለፉት ዘጠኝ ወራት ውስጥ ከ96 ሚሊዮን ብር በላይ ገቢ ማግኘት መቻሉንና ከ6000 በላይ ለሚሆኑ ዜጎችም የስራ እድል መፍጠር እንደተቻለም ገልጸዋል። በዘጠኝ ወር ውስጥ 80 ሚሊዮን ብር እንሰበስባለን ብለን ነው ያቀድ ነው አቅደን የነበረ ማለት ነው ኦልሞስት፣ በዘጠኝ ወር ውስጥ ወደ 96 ሚሊዮን ገቢ አግኝተናል። በዚህ ዘርፍ ክልላችን ባሉ ዞኖች ብዙ ወጣቶችን ለማሳተፍ ጥረት ያደረግንበት ሁኔታ አለ። በዚህኛው ዓመት ወደ 69 ወር ውስጥ ማለት ነው ወደ 6400 አካባቢ ወጣቶች ከዚህ ውስጥ ወደ 1425ቱ ሴቶች ናቸው። 1425 ሴቶችንም የሚያሳተፈ ወደ 6400 አካባቢ ስራት ወጣቶች ስራ ማግኘት የቻሉበት ሁኔታ ነው ያለው። የማዕድን ዘርፍ የውጭ ምንዛሬን ከማስቀረት አንጻር ትኩረት የተሰጠው በመሆኑ ባለሀብቶች ወደ ክልሉ በመግባትም በማዕድኑ ዘርፍ ላይ ማልማት እንዲችሉም ጥሪ አቅርበዋል።